ሲንቄ ባንክ የስፖርት ጉዳዮቻችን አጋር ነው። እናመሰግናለን። ጤና ይስጥልን ተመልካቾች እንዴት አምሽታችኋል? ለኢትዮጵያ ስፖርት ወዳዝ ናቸው የስፖርት ጉዳዮች ያለፍን ሰለሞን አባቡ ከስፖርት ዜናዎቹ ጋር አብሬያችሁ ቆያለሁ። በኢትዮጵያ አስተናጋጅነት ከኅዳር 6 ከ23 በአዲስ አበባና በድሬዳዋ የሚደረገው የሴካፋ ዞን ከ17 ዓመት በታች የአፍሪካ ዋንጫ ማጣሪያ ውድድር ነገ ይጀመራል። አስር የምስራቅና የመካከለኛ አፍሪካ ሀገራት በሁለት ምድብ ተከፍለው ውድድራቸውን የሚያደርጉ ሲሆን የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድንም በአሜሪካዊ አሰልጣኝ ቤንጃሚን ዚመር እየተመራ የመጀመሪያ ጨዋታውን ነገ ቀን 10 ሰዓት ላይ ከሩዋንዳ ጋር በአዲስ አበባው የአበቢ የአበበ ቢቂላ ስታዲየም ያከናውናል። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን በምድብ አንድ ከኬንያ፣ ደቡብ ሱዳን፣ ሶማሊያ እና ሩዋንዳ ጋር ተደልድሏል። በምድብ ሁለት ደግሞ ዩጋንዳ፣ ብሩንዲ፣ ታንዛኒያ፣ ሱዳንና ጅቡቲ የተደለደሉ ሲሆን ጨዋታቸውን ድሬዷ ላይ የሚያከናውን ይሆናል። በውድድሩ ከአንደኛ እስከ ሶስተኛ የሚወጡ ሀገራትም ለአፍሪካ ዋንጫ በዚህ የዕድሜ ደረጃ ማለፋቸውን ያረጋግጣሉ። በኢትዮጵያ ሴቶች ፕሪምየር ሊግ ኢትዮ ኤሌክትሪክ ስድስተኛ ተከታታይ ድሉን አስመዝግቧል። በስድስተኛው ሳምንት የኢትዮጵያ ሴቶች ፕሪሚየር ሊግ ጠባቂው የኢትዮ ኤሌክትሪክና የሀዋሳ ከተማ ጨዋታ በኢትዮ ኤሌክትሪክ ሶስት ለሁለት አሸናፊነት ጠናቋል። በአበበ ቢቂላ ስታዲየም በተደረገው ጨዋታ ዳግማዊ ሰለሞን በጨዋታ ና በፍጹም ጣት ምት ሁለት ግቦችን ስታስቆጥር የጨዋታው ኮኮብ ተብላ የተመረጠችው መሀሌት ምትኩ ቀሪዋን ግብ ከመረብ አሳርፋለች። ዳግማዊ ሰለሞን በስድስት ጨዋታዎች አስራ አንድ ግቦችን በማስቆጠር የከፍተኛ ግባግቢነቱን ትመራዋለች። ሐዋሳ ከተማን ከሽንፈት ያልታደጉ ግቦችን ፀሐይነሽ ጁላ እና የምስራች ላቀው ያስቆጠሩ ተጫዋቾች ሆኗል። በአሰልጣኝ ኤርሚያስ ዱባ ላይ የተመሩ ጥሩ አጀማመር ያደረጉት ኢትዮ ኤሌክትሪኮች ያደረጓቸውን ስድስቱንም የፕሪሚየር ሊግ ጨዋታዎችን በማሸነፍ የሊጉ መሪነታቸውን አጠናክሯል። በሌላኛው የዛሬው ጨዋታ ሲዳማ ቡና አዲስ አበባ ከተማን በመተኪያ ብርሃኑ ሁለት ግቦች 2 ለ0 በሆነ ውጤት ማሸነፍ ችሏል። ዘንድሮ 25ኛ ዓመቱ ላይ የደረሰው ታላቁ ሩጫ በኢትዮጵያ ለሕዝብ እንዲደርስ እውነቱን በቀጥታ በማድረስ መገናኛ ብዙሃን የላቀ ድርሻን አበርክቷል። ባለፉት ጊዜያት በነበሩ የታላቁ ሩጫ በኢትዮጵያ ዝግጅቶች ላይ በዘገባ ከተሳተፉ ጋዜጠኞች ጋር ባልደረባችን ሀና ታሪኩ ተከታዩን ዘገባ አሰናድታለች። ኅዳር 16 ቀን 1994 ጅማሬውን ያደረገው ታላቅ ሩጫ በኢትዮጵያ ዘንድሮ 25ኛ ዓመት ላይ ደርሶ የብር ኢዮቤልዩ በዓልን ለማክበር በቅቷል። በእነዚህ ዓመታትም ስፍር ቁጥር የሌላቸው ተሳታፊዎች ውድድሩ ላይ ታድመዋል። በርካታ አትሌቶችም ከዚህ ውድድር ወጥተው ሀገራቸውን በተለያዩ የአትሌቲክስ መድረኮች ወክለው ውጤት አስገኝተዋል። ጥቂት የማይባሉ ተሳታፊዎች ታላቅ ሩጫ በኢትዮጵያ ሀብሎ ከጀመረ ጊዜ አንስቶ በእያንዳንዱ ውድድሮች ላይ ተሳትፈዋል። በዚህ ሁሉ ውስጥም የመገናኛ ብዙሀን ሁነቱን ለህዝብ በማድረስ የማይተካ ሚና ተጫውተዋል። ታላቁ ሩጫ በ1994 ከተጀመረ ጀምሮ እስካሁን ድረስ በሁሉም መድረኮች ተገኝተው ከዘገቡ የስፖርት ጋዜጠኞች መካከል ተሾመ ቀዲዳና ምስጋናው ታደሰ ተጠቃሽ ናቸው። 10 ኪሎሜትር በ10 ሺ ሰው ነበረ የተሳተፈው። ከዛ ቀስ በቀስ እየጨመረ እየጨመረ እየጨመረ መጣና አሁን ደግሞ ደሞ 55 ሺ ደርሷል ማለት ነው። ታላቁ ሩጫ እንግዲህ ለእኛ አገር ብቻ ሳይሆን ሌሎች ሀገራትም ለሚዘጋጁ ውድድሮች በሙሉ ትልቅ ተምሳሌት መሆን የሚችል ነውና 1993 ኅዳር ወር ላይ ሲጀመር የመጀመሪያውን ውድድር ድድር ተከታትዬ ዋለው 1 ሺ ሰው የተካፈለበት መስራቹ ኃይሌ ገብረሥላሴ በወንዶች በሴቶች ብርሃኔ አደሬ ያሸነፈችበት ታላቅ ሩጫ ለአዳዲስ አትሌቶች የመታያ መድረክ መሆን የቻለ ውድድር ስለመሆኑ የኢቲቪ ስፖርት ባልደረባ ግርማ በቀለና የኢትዮጵያ ፕሬስ ድርጅት የስፖርት ጋዜጠኛ ተሾመ ቀዲዳ ይናገራሉ። ከራሱ ከኃይሌ ጀምሮ ትልልቅ የሚባሉ አትሌቶች በታላቁ ሩጫ ውስጥ ያላለፉ እጅግ በጣም ትን ጥቂት ናቸው ብዬ ያስባለሁኝ። ከታላቁ ሩጫ ውጪ ያሉ ትልልቅ አትሌቶችን ማሰብ አይቻልም። ኃይሌ ራሱ አለም እነ መሰረት አለሁን በጣም ትልልቅ አትሌቶች ማንሳት እነ ገብረ እግዚአብሔርን ማንሳት ይቻላል። እስከ አሁን ድረስ እንደ ቢኒያም መሀሪን መጥቀስ ይቻላል። አሁን ያሉትን አትሌቶችን ጨምሮ እስከ እንግዲህ መጀመሪያ ከአንጋፋዎቹ እስከ አሁን ድረስ ታላቁ ሩጫን በጉጉት ነው አንደኛ ራሳቸውን የሚያዩት። ቢኒያም ማሃሪ የታየው የመጀመሪያው በታላቁ ሩጫ ነው። ኢትዮጵያውያን አትሌቶችን ብቻም ሳይሆን ከኬንያና ሌሎች ጎረቤት አትሌቶችም አሁን በዚህ ውድድር ላይ የመካፈልን እንትን ይፈልጉታል ትልቅ አትሌቶች እዛ ላይ ወዳድ ሌሎች ደግሞ አትሌቶች ገና ጀማሪ የሆኑ አትሌቶች እዛ ላይ ውድድር ላይ ስለምካፈሉ ትልቅ የእድል ማግኛ ማለት ሌሎች ውድድር በሌላ ውድድር ያላገኙትን እድል እዛ ውስጥ ሳያገኙ ትልቅ መሻሻል ነው ማለት ነው። እንደዚህ አይነት ውድድሮችን መዘገብ ለስፖርት ጋዜጠኛው የተለየ ልምድ እንደሚሰጥም ተጠቁሟል። እንደዚህ አይነት ትልቅ ተሳታፊዎች ያሉበት ሩጫ ውድድር በስኬታማነት ማስተናገድ ቀለል አይደለም። በተለይ በዋነኝነት የሚደረገው የታላቁ ሩጫ በኢትዮጵያ ምክንያቱም ሌሎች ትንሽ ውድድሮችም በአመቱ ውስጥ ስለሚያደርግ ነው፣ ይሄኛውን በዋነኝነት መጥቀስ የቻልኩት እንደገና አትሌቲክስ እንዴት ነው የሚዘገበው የሚለውንም በየአመቱ አዳዲስ ልምድ እያገኘንበት የመጣ ነው ብዬ አስባለሁ። እኔ በበኩሌ በየአመቱ ብዙ ነገሮችን እየተማርኩበት የመጣሁበት ነው። በዛ ላይ ደግሞ በሞያሽ በጣም ትልልቅ አትሌቶችንም ጭምር የምታገኝበት ነው። በዚህ ውድድር ላይ ታላቁ ሩጫ ማለት ለጋዜጠኞች እንደውም አንዳንዶቹ ላልጀመሩ ጋዜጠኞች ትልቅ ውጤት ነው ማለት ነው። ምክንያቱም እዛ ሲመጣ የተለያዩ ሰዎችን ነው የሚያገኙ። የተለያዩ ሰዎች የተለያየ አይነት አንደበት ነው ያላቸው፣ የተለያየ አይነት አመለካከት ነው ያላቸው፣ ለውድድሩ ያላቸው ማለት ነው። ጋዜጠኞች ደግሞ እያንዳንዱ ሰው እዛ መሀል ገብቶ ሲጠይቁ እነዚ ሰዎች የሚሰጣቸው ፊድባክ ራሱ በጣም የተለየ ነው ማለት ነው። በጣም ትልቅ ነው። እኔ ከታላቁ ሩጫ በጣም ትልቅ ልምዶችን አግኝተናል። በተለይም እንደዚህ አይነት ብቻም ሳይሆን እያንዳንዱ የቀጥታ ስርጭት እንዴት መፈጸም አለበት ብለሽ ከጠየቅሽ በጣም ብዙ ዝርዝር ጉዳዮች አሉት ብዬ አስባለሁ። በተለይ ታላቅ ሩጫ በኢትዮጵያ የሚሰሩ የሚመሩ አጠቃላይ እዛ ያሉት ክሩዎች በጣም ጥንቅቅ ያለ ስራ ነው የሚሰሩት። በጣም ዓለም አቀፍ ልምዶች አሏቸው ከራሳቸውም ልምድ ስራቸው ይሄ ስለሆነ በጣም ብዙ ነገሮች አሉት አሏቸው ብዬ አስባለሁ። የምሽት የስፖርት ዜናዎቻችን ይቀጥላሉ። ወደ ውጭ መረጃዎቻችን ስናልፍ የአውሮፓ ሀገራት የዓለም እግር ኳስ ዋንጫ የምድብ የማጣሪያ ጨዋታዎች ዛሬም ይቀጥላሉ። ከምድብ ስድስት ዛሬ ፊንላንድ ከማልታና ፖላንድ ከኔዘርላንድ ይጫወታሉ። ምሽቱ አራት ሰዓት ከአርባ አምስት ላይ በዋርሰው የሚደረገው የዚህ ምድብ ጨዋታ ይበልጡን ሲጠበቅ ፖላንድ ከኔዘርላንድ ጋር ያላትን የሶስት ነጥብ ልዩነት ለማጥበብ ትጫወታለች። በምድብ አንድ ስሎቫኪያ ከሰሜን አይርላንድና ሉክዘምበርግ ከጀርመን ጋር ዛሬ ይጫወታሉ። ጀርመን እና ስሎቫኪያ በተመሳሳይ ዘጠኝ ነጥብ ምድቡን ይመሩታል በምድብ ዘጠኝ ጂብላርተር ከሞንቴኔግሮ እንዲሁም ክሮኤሺያ ከፋሮ ደሴቶች ዛሬ የሚደረጉ የአውሮፓ ሀገራት የማጣሪያ ጨዋታዎች ናቸው ኬሊያን ኤምባፔ ከፈረንሳይ ብሔራዊ ቡድን ውጭ ሆኗል የሪያል ማድሪዱ አጥቂ በቁርጭምጭሚት ጉዳት ምክንያት ከዓለም ዋንጫ ማጣሪያ ውጭ መሆኑ ተገልጿል ኬሊያን ኤምባፔ ፈረንሳይ ትናንት ምሽት ዩክሬንን በማሸነፍ ለ 2026 የዓለም ዋንጫ ማለፏን ባረጋገጠችበት ጨዋታ ሁለት ግቦችን ማስቆጠሩ ይታወሳል። በገጠመው ጉዳት ከመጨረሻ የምድብ ማጣሪያ ጨዋታ ውጭ ለመሆን የተገደደው የ26 ዓመቱ አጥቂ ወደ ክለቡ ሪያል ማድሪድ ተመልሷል። በተመሳሳይ ጉዳት ዜና የ25 ዓመቱ ተከላካይ ማርክ ጌህ የእንግሊዝ ብሔራዊ ቡድን ስብስብ ለቆ መውጣቱ ተገልጿል። ሶስቱ አናብሶች በዓለም ዋንጫ ማጣሪያ ትናንት ሰርቢያን ሁለት ለባዶ ሲያሸንፉ በስብስቡ ያልተካተተው ማርክ ጌ አስቀድሞ በክለቡ ክሪስታል ፓላስ ባስተናገደው ጉዳት ምክንያት ከጨዋታ ውጭ መሆኑ ሲገለጽ የመጨረሻው የማጣሪያ ጨዋታም እንደሚያልፈው ተገልጿል። ሊዮኔል አንድሬስ ሜሲ በካምፕ ኑ ሐውልት ሊቆምለት ነው። የባርሴሎና ፕሬዚዳንት ዋላ ፖርታ ለክለቡ የምንጊዜም ኮከብ ሊዮኔል አንድሬስ ሜሲ ሐውልት እንደሚቆምለት ነው ይፋ ያደረጉት። ለስምንት ጊዜ የባሎን ዶር አሸናፊው ሊዮኔል ሜሲ የሚቆምለት ሐውልት ቀደም ብሎ ከተሰራው የክለቡ ታሪካዊ ተጫዋችና አሰልጣኝ ዮሐን ክራይፍ እና ላዲስላው ኩባላ ሐውልት አጠገብ መሆኑም ይፋ ተደርጓል። 38ኛ ዓመቱ ላይ የሚገኘው ሊዮኔል ሜሲ የካታላኑን ክለብ እስከለቀቀበት 2021 ድረስ ከታዳጊ ቡድኑ እስከ ዋናው ቡድን ባገለገለባቸው 21 ዓመታት የክለቡ ልዩነት ፈጣሪ ተጫዋች መሆኑንም አሳይቷል። የዓለም ሻምፒዮኑ ሜሲ ለባርሴሎና ዋናው ቡድን 672 ግቦችን ሲያስቆጥር 10 የላሊጋና አራት የአውሮፓ ሻምፒዮንስ ሊግ ዋንጫዎችን ጨምሮ በአጠቃላይ 38 ክብሮችን አሳክቷል። የወቅቱ የኢንተር ሚያሚ ተጫዋች በቅርቡ ወደ ስፔን አቅንቶ እድሳት የተደረገለት የሚገኘው እና ብዙ ታሪክ የሰራበትን የካምፕ ኖ ስታዲየም መጎብኘቱ የሚታወስ ሲሆን አንድ የሽኝት ጨዋታ እንደሚደረግለትም መገለጹ የሚታወስ ነው። ለኢትዮጵያ መስፋት የያዝናቸው የስፖርት ጉዳዮቻችን ይሄን ይመስላሉ። ሰለሞን አባቡ ነበርኩኝ። በያላችሁበት መልካም ምሽት ይሁንላችሁ።